ማን ነው ዛሬ እንደኔ ደስ እያለው ማለት ነው? ለምን ብትሉ በዚህ ምድር ላይ ደስ የሚለው የዘራችሁት ፍሬ አብቦ ስትበሉ በጣም ደስ ይላል። የሚያስደስታችሁ በጣም ከምንም በላይ ማለት ነው። አንደኛ ያስደስታል፣ ሁለተኛ ደግሞ እነ ብሩክ ያፈሩት ልጆች ለነዛ ሰዎች ጥሩ ነገር አርግተው ባይዘዌ እነብሩክ ናቸው ለነዚህ ሁሉ ነገር ለመሸለማቸው ለብዙ ሰዎች የነብሩክና የነ ሀይሚ ፋሚሊ ናቸው እና ለነዛ ሰዎች ደግሞ በጣም መመስገን ይገባቸዋል። ሁለት ሶስተኛ ደግሞ ከመልካምነት ልጀምር ብዬ ነው። ሀይሚና ብሩክ እንደዚህ አንድ ላይ ስላየኋቸው በጣም ደስ ብሎኛል ማለት ነው። በቃ ከብዙ ቀን በኋላ ከብዙ ጊዜ በኋላ እንደዚህ በመጎነታተል ማለት በመጎታተል ስላቸው አልተጎታተሉም። ነገር ግን ደስ በሚል ሁኔታ አንድ ላይ ማለት ነውና በጣም በጣም ደስ ይላል። ሀይሚ የሰው ደስታ በፊቷ ላይ ይነበባል። በጣም የእውነት ብስላሴ ስም ማለት ነው እና በጣም የምትጨነቀው ለሰው ደስታ ማለት ነው እና በጣም መታደል ነው እንደዚህ አይነት ነገር በሰው ዘንድ ማግኘት ማለት ነው እና የእውነት ምነግራችሁ ማለት ነው እና ምን ብዬ ልንገራችሁ ማለት ነው እና ወንድሙ ደግሞ የእውነት ትልቅ ሰው ነው ማለት ነው። ለምን ዩቲዩብ ቻናል ከፍቶ የሰጧቸው ብሩክና ብሩክ ነው። ብሩክ ከፍቶ ኦልሬዲ ከፍቶ ሲመጡ እንትን ሰብስክራይብ አድርጓቸው ምናምን ብለው ሜንሽን ያደረጉን የእነሱን ፋሚሊ ናቸው። የእነሱ የነ ብሩክ ፋሚሊዎች ደግሞ አያሳፍሩም፣ ታዛዥ ናቸው። ለብዙ ሰው ፈጥኖ ይደርሳሉ። በጣም የእውነት ለመናገር ማለት የቅመሞቹ ቤተሰብና የብሩክ ቤተሰብ ማለት ና በዚያ በዚያን ያህልግ እኔ ብቻ አይደለሁም የለፋሁት። እነ ብሩክና ና ሀይሚ ስለለፉ ይሄ ነገር ከነሱ ጋር ነው የሚከፈተው ብሎ ከነሱ ጋር ከፍቶ ማየቱ ማለት ነው። እሱ ያየው ሲረከብ ነው እንጂ ጀስት የብር ብሩክና ሀይሚን ያህል እንኳን አላጣጠም ሀብትሽ ማለት ነው። ና በመጀመሪያ ሀብትሽ ዬ በጣም ደስ ብሎኛል፣ የልፋትን ዋጋ ስላገኘህ ማለት ነው። ና የእውነት ይሄን ስሜት የሚያውቀው ዩቲውብ የሆነ ሰው ብቻ ነው። እውነት በጣም በጣም ከመላችሁ በላይ ማለት ነው ና በጣም ደስታ ነው። በጣም ደስ ይላቸው ጌታን። ያሁን አንዳንድ ጊዜ እንኳን የሆነ ቀን አስር አንድ ሰብስክራይብ ጨምሮ ምናምን ሳ እንዴት ደስ እንደምን ኢቨን በመቶ ሺ ምናምን የሚቆጠር አስባችሁታል። ያ ነገር ደስ ይላል ማለት ነው። ሲቀጥል በቃ ብሩክ፣ ያው እኔ ለዞም የብሩክ ነበር የመሰለኝ ማለት ነው። እንዴ እንዴ እስካሁን ብሩክ ያልተሸለመም እንዴ ምናምን ብዬ ነበር፣ ግን እንደ በፊቱ አይደለም፣ ሳይዟን በጣም አሳጥሯታል። በቃ በጣም ደስ ብሏታል። የሀይሚ በቃ የሀይሚ ደስታ ማለት ነው እና እና ደግሞ ብሩክ ምንድን ነበረ የሆነ የቴዲን ዘፈን ይብላኝ ነኔ ምን የሆነ ዘፈን እየዘፈነ ነው። እና ምንድን ነው እውነትህን ነው እንዴ? ድጋሚ አሁን እዛው ተጣልተው ሀቡ እንዲያስታርቅ ነው እንዲህን ዘፈን አትስፈን ብዬ ካልለ ብሩክ ግን ተንኮለኛል። ይቋጥራል ምንም ነገር ላይ ማለት ነው ሀይሚን ካላባሰጭ ና ካላለ ደግሞ ደስ ይለው ደግሞ ሳያስቡት ልብሳቸው ማጅ የሆነው ነገር ማርያምን የሆነ ታስቡ ምናምን የተሰራ ቪዲዮን የሚመስለው ና በስመ አብ በጣም ደስ ያላቸው የእውነት ለመናገር ማለት ና ብሩኬ ብዙ ጊዜ ደስ ሲለው ስሜቱን መግለጽ አይችልም ማለት ና ሀይሚ ፊቷ ላይ ይነበባል። ሲከፈቱ እንኳን በክብረቷ አረ እሱ ይክፈት። ቆይ እውነቷን እኮ ነው። ጀስት አያቿ ኢማጂን አረ እሱ ይክፈት የእሱን እቃ እሱ መክፈት አለበት ምናምን ብላ ማለት ነውና እሱ ይክፈት፣ እሱ ነው መክፈት ያለበት ምናምን ብላ ማለት ነውና፣ ምን ብዬ ልንገራቸው እና በቃ ች- ትለያለች እኮ እኛ እኮ ቅመሟን በምክንያት እኮ ነው የምንወዳት። እና አሁንም ሀብትሽን የእውነት ሰብስክራይብ አድርጉት የቅመሞች ቤተሰቦች ማለት ነው እና ያው እነ ሀይሚ ናቸው። ደስ ያይልም በተታረቁ በማግስቱ እንደዚህ አይነት ነገር በማግኘታቸው ማለት ነውና የእውነት ደስ ይላል። የእውነት ለመናገር ማለት ነው እና እኔ በጣም ደስ ብሎኛል ማለት ነው እና ጀለሶቼ፣ አንደኛ ሀይሜ እና ብሩኬ ስለተጣረቁ በእነዚህ አይነት ሙድ ስለመጣችሁ ማለት ነው። በእናታችሁ አትጣሉ። እኔ ለዛውም ተሰብስቦ ሳይ መጀመሪያ ታምኒሉን ጀስት ሀይሜ ለቡሩኬ ስጦታ የሰጠችው ነበር የመሰለኝ ማለት ነው። እንትን ይሄ የሶስት መቶ ሺውን አስመልክቶ ማለት ነው። የብሩክ ሶስት መቶ ሺው እኮ አልተከበረለት ማለት ነው እና ሀይሚ ሀይሚ ቃል ገብታለች። ቃልሽን ፈጽሚ። ዱባይ ልዘሽ ምትመጩ እና እንደዛ ነው። ሀብት ሺሽያ፣ እንኳን ደስ አለክ። የበለጠ ሞር ከዚህ በሚሊዮን የሚቆጠር ሰብስክራይብ ያድርግልክ፣ ጥሩ ጥሩ ነገር ያድርግልክ፣ መልካም ነገር መሰራበት ያድርግልህ። እና ያው በቃ ዛሬ ስጦታ ቀን ነው። የእነ ሀይሚና የእነ ብሩክ ደስታ ነው። ደስታችሁን አይታችኋል ፊታቸው ላይ የእውነት ለመናገር ቅመሟ በጣም ደስ ብሏታል። የእውነት ለመናገር ማለት ምንም ማርሳሹ ነገር ደስ ብሏታል፣ ጀስት ማለት ነው። ምን ብሩኬም ደስ ብሎታል ማለት ደግሞ፣ እኔ ያሳዝነኝ ደብቃለሁ ብሎ ወደው ታየበት የኔ ምስኪን ማለት ነው። እና በጣም እንትን ብሏል። ሀብትሽ ደስ ብሎታል ከምላችሁ በላይ ማለት። የእውነት እንዲ ደስ አይልም ማለት ነው። እና በቃ በጣም ደስ ይላል። የእውነት በቃ የሆነ ኒንጃ ምን ብዬ እንደምነግራቸው አላውቅም። እውነት እኔ ስለማውቀው ነው በቃ ለእናንተ ለዩቲበሮች ይሄ ትልቅ ስኬት ነው። በቃ አስባችሁታል። የልፋታችሁ ዋጋ ጊዜያችሁን ያደከማችሁበት ነገር ለፍቶ ስታዩት ማለት ነው እና በዚህ ምድር ላይ ትልቅ ነገር የለም እና የእውነት በቃ ደስ ይላል። ብቻ የሰላም ያደርገው የህርቅ ያድርገው እና ሀብትሽም እግዚአብሔር ያክብርልን ስላስታረካቸው እና በጣም ተጨንቀን ነበረ ብሩክ እና ሀይሚ እንደዚህ ሲሆኑ የሚያምርባቸው አንድ ላይ ሲሆኑ ነው።